አትከታለደናናቸሁ ወ ደህና ነን። እግዚአብሔር ይመስገን። እኛስ ደህና ነን። እንደው ቤተሰቦች ሁሉ ሰላም ነው? ደህና ናቸው። ምን ቤተሰብ አለ ብለህ ነው? ሴትዮ ለደች እኮ አልሰማዋ

ምን ላርግን? እንዲ ያለቻ እሷ ኮና አላሱ ኖረኝ ለች። ነጋ ጠባ ጭቅጭቅ ነው። ማታም ማልደም ጭቅጭቅ ነው። ምን ላርግ ብለህ ነው። ለነገሩ እንግዲህ ተብያለሁ ሽማግሌ የፈረደብኝን ያለ ቆርጥ ነው። የተነጋገር ነው። እንደዛ ነው። ቀን እናየዋለን። እንቡት ዛሬ ስራ አለኝ። እኔም ረፍዶብኝ እንደውም፣ ያ ከወከው አይደል በጠዋት ርቅ ርቅ ጉዳይ ነበር። የምን ጉዳይ? ሌላ ጉዳይ አለ። ለምስክርነቱ አይተን ብንመጣ ጥሩ ነው ብዬ ነው እንጂ ምን ሰው ኖራል ኖራን ያለ ፈራ እንጂ። በሉ በቃ። አንተስ እንደው ከሱ ጋር እንደው አንተስ ከሱ ጋር እንደው ምን አለ? እኔ ነው እንጂ እሱ እንደውስ። በል እንግዲህ ነው። እንግዲህ ከሆነ እኔ መምጣቴ ነው። መሬትን የሚያክል ነገር ተገፍቶ ይህን ብርቱ ጉዳይ ነበረብኝ። እሱና ዞሮ ዞሮ በል እስኪ ደህና አርፍድ ወይ ጉዳይ አለ። አሁን እንደሚድን ቆይ፣ አሁን ተመቸው ወደዚህ ነው ጉዳይ ያለው

ኧረ ወይ መከሪያ አለቀ። ኧረ አያልቅም አያልቅም። አሁን ትልቅ ሰው አቁም የመጣው አልተከተለህም። እንደ ኧረ የለም እነዚያ ጅራታሞች እንዳይመጡም አሁን